የመደመር መንግስት እንደ ሀገር ለማሳካት የሚፈልገውን ብልጽግናውን በማድረግ ሂደት መፍጠር፣ መፍጠን፣ ማብዛትና ማጥራት ላይ ትኩረት ያደረገ ስራ መከናወን እንደሚገባ ጠቅላይ ሚኒስትር ዐቢይ አሕመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ማብራሪያ ላይ አንስተዋል። በተለይም እንደ ሀገር በዘመናት መካከል የነበሩ የስልጣኔ ጉዞዎቿ አለመቀጠል ዛሬ ላይ ኢትዮጵያ የማይገባትን ደረጃ እንድትይዝ አድርጓታልን ብለዋል። የመደመር መንግስት ይህንን ችግር ለመሻገር በፈጠራና ፍጥነት እንዲሁም ማብዛት ማግኘትና ማጥራትን መሰረት አድርጎ እንደሚሰራም ገልጸዋል። ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን፣ ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው፣ ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ፣ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታለን። የኢትዮጵያን የብልጽግና መሰረት ለመጣል የሚቻለው ሁሉም በእኩል ፍጥነትና ትጋት መጓዝ ሲችል መሆኑንም ጠቅላይ ሚኒስትር ዐቢይ አሕመድ ለከፍተኛ አመራሩ አንስተዋል። የኢትዮጵያን ብልጽግና ሕልውና ለማረጋገጥ የምንፈልግ፣ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ኮንቲኒየስ ግሮስ ከሌለ፣ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ፣ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። ለምን ተንኮታኮትን ያል እንደሆነ፣ በጋራ አንድ ሀሳብ ይዘን እኩል ስለማንጓዝ፣ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ ማስተካከል ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመርመር መንግስት ነው። የአገር እድገት በአግባቡ እንዳይከናወን ተግዳሮትም የሚሆኑ አጥሮች አሉ ያሉት ጠቅላይ ሚኒስትሩ እነዚህም አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥርና ባህላዊ አጥሮች እንደሆኑም አንስተዋል። ይህንንም መፍታት ካልተቻለ ሀገራዊ እድገትን ማረጋገጥ አይቻልምም ሲሉም ጠቅላይ ሚኒስትሩ አንስተዋል። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር እንደ ክልል እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ፣ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው፣ ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ብሄድስ፣ አማራ ብሄድስ፣ ሌላ ክልል ብሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ እውቀት ቦርደር የለውም። ገንዘብ ያለው ሰው ዕውቀት ያለው ሰው የሚሰራ ሰው ከየትን ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ባይዘው አጥሩ ማለቂያ የለውም። ዌዘን ኦሮሚያ ከሆነ ጅማ፣ ከኢሉባቦር፣ ከሐረር፣ ከወለጋ ሀንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። የመደመር መንግስት ከትናንት ተምሮ ስህተትንም የሚያርም ዛሬ ላይም የሚሰራ ለነገም የሚያስብ እንደሆነም በመድረኩም ተነስቷል። በተለይም እንደ ሀገር በጋራ አብሮ ለማደግ የሚያስችሉ ስልቶችን መገንዘብና መተግበር ከአመራሩ ይጠበቃልም ተብሏል። ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት አዙሪትን ለመሻገር የወረት ውስንነትን ቀንሰን ወረት ለማበራከት የጊዜ ውስንነትን ለመሻገር ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው፣ ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር። ያን ስናደርግ መፍጠር፣ መፍጠንና ሲያስፈልግም ሊፕሮግ ማድረግ ይቻላል ማለት ነው። ኢትዮጵያ ኋላ ቀር እንድትሆን ያደረጋት የሂደትና የውጤት ፍጥነት መጓደል ነው ያሉት ጠቅላይ ሚኒስትር ዐቢይ አሕመድ፣ ፍጥነትን መሰረት ያደረገ ጥራት ያለው ለትውልድም የሚሻገር ስራ መስራት ይገባልም ብለዋል።